አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም እንኳን ለእመቤታችን ቅድስት ድንግል ማርያም የመገለጥ በዓል ወይም ደብረ ምጥማቅ በሰላም አደረሳችሁ አደረሰን። ደብረ ምጥማቅ የአርያም ንግሥት የሰማይና የምድር እመቤት የሰውነታችንም መመኪያ ቅድስት ድንግል ማርያም በዚህ ዕለት በምድረ ግብፅ ለተከታታይ ቀናት ተገልጻለች። እንተነገሩ እንደምን ነው ቢሉ፣ ለስም አጠራሩ ስግደት ይሁንና ጌታችን ኢየሱስ ክርስቶስ ወደ ምድር ግብፅና ኢትዮጵያ በተሰደደ ጊዜ ከድንግልናቱ ከዮሴፍና ሶሎሜ ጋራ ዛሬ ደብረ መጥማቅ በሚባለው ቦታ ላይ አርፎ ነበረ። ቦታውን ባርኮ ለዘላለም ያንቺ መገለጫ ይሁን ብሎም ቃል ኪዳን ገብቶላት ነበረ። ጊዜውም በደረሰ ሰዓት ደብረ መጥማቅ ተገድሞ የበርካታ መንኩሳት ቤት ሆነ። እመቤታችንም በልጇ ፈቃድ ግንቦት 21 ቀን አእላፍ መላእክትን ደቂቃን ሰማዕታትን አስከትላ መጣች። በዚህ በዚያ ህዝበ ክርስቲያንም አህዛብም ተሰብስበው ለአምስት ቀን ከመብርሃን ጋራ ይሰነብታሉ። እንዲህም ልብ በሉ እንኳን የአርያም ንግሥት የአምላክ እናቱን እመቤታችን ይቅርና በዚህ ዓለም ሰይጣን ቤቱ ያደረጋቸውን የመዝናኛ ኢንዱስትሪ ዝነኛ ሰዎችን ለማየት የዘመናችን ሰው እንዴት እንደሚቸኩል፣ እመቤታችን በአካል መመልከት አይደለም ስሟን መጥራት ነፍሱን ከስጋ መለየት የሚችል ጣዕምና ደስታ አለው። ባይሆን ይህ የሚገባውና ላደለው ብቻ ነው። የደብረ መጥማቅ የአካባቢዋ ሰዎች ከእመቤታችን ጋራ የሚቆዩባቸው ቀናት የዘላለም ህይወት ስንቅ የሚይዙባቸው ናቸው። ፈልገው የሚያጡት ጠይቀው የማይፈጸምላቸው ምንም ነገር አልነበረም። ነቢያት፣ ሐዋርያት፣ ጸድቃን፣ ሰማዕታት፣ ደናግል፣ መነኩሳት መላእክትና ሊቀ መላእክት ለድንግል ማርያም ሲሰግዱላት ይታዩ ነበረ። እመብርሃንም እየመላለሰች ተባረካቸው ነበረ። እሷም በልጇ የመለኮት ብርሃን የተጎናጠፈች ናት። በዙሪያዋም የመላእክት ሰራዊት፣ የመላእክት አለቆች በየማረጋቸው ክንፋቸውን ዘርግተው ይቆሙ ነበረ፣ ይሰግዱላታልም። ሱራ ሱራፌልም ማፀንታቸውን ይዘው ለንግስትዋ ገናነት ይሰግዳሉ። ስግደታቸውም እንዲህ እያሉ ያመሰግኗታል። አብ በሰማይ ሆኖ ተመለከተ፣ እንደ አንቺ ያለ አላገኘም። አንድ ልጁንም ልኮ ከአንቺ ሰው ሆነ። ሁለተኛም ሰማዕትም በየማረጋቸው ሬቅቃንም በሆኑ ፈረሶቻቸው ተቀምጠው እየመጡ መጀመሪያ ቅዱስ ጊዮርጊስ ከአምባ ላይ ፈረሱም ወርዶ ይሰግድላታል። እንዲሁም ባልንጀሮቹ ከሰማዕታት መጥተው ይሰግዱላታል። ከእርሱ በኋላ የሚመጣው በዱሬ ፈረስ የሚቀመጠው ይህ ቅዱስ መርቆሪዎስ ነው። ከዚያም በኋላ ሰማዕታት ሁሉ በመከታተል መጥተው ይሰግዱላታል፣ ምስጋና ያቀርቡላታል። ሁለተኛም ደግሞ የጻድቃን አንድነታቸው መጥተው በፊቷ ሰግደው ይመላለሳሉ። ሄሮድስ የገደላቸው ሕፃናትም መጥተው ይሰግዱላታል። በፊቷም እየዘለሉ አንዱ በአንዱ ላይ እየዘለሉ በመተቃቀፍ ይጫወታሉ። የተሰበሰቡትም በአዩ ጊዜ ደስታ ይሞላቸዋል። በሰማይም ያሉ ይመስላቸው ነበረ። እናትና አባትም የሞቱበት ቢኖር ወይም ከዘመዶቹ ወይም ባልንጀራው ቅድስት ድንግል እመቤታችን ሆይ እገሌን አሳየኝ ብሎ በሚለምናት ጊዜ ቀድሞ በነበረበት መልኩ ያን ጊዜ ታመጣዋለች። ደግሞም መሐረማቸውን ወደ ላይ ይወረውሩታል የወደደችውንም በእጅዋ ተቀብላ መልሳ ትሰጣቸዋለች። ለበረከትም በየጥቂቱ ይካፈሉታል። እንዲህም አምስት ቀን ሙሉ ክርስቲያንም እስላምም አርማውያንም ያያዋታል። ወደ ቤታቸውም ለመሄድ ሲሹ በፊቷ ሰግደው ይሰናበቷታል። እርሷም ተባረካቸውና ይመለሳሉ። ለእግዚአብሔር ምስጋና ይሁን እኛንም አምላክን በወለደች በእመቤታችን በቅድስት ድንግል ማርያም አማላጅነት ይማረን በረከቷም ከእኛ ጋራ ይኑር ለዘላ አለሙ አሜን አባ መርቲያኖስ ይህም አባት በልጅነቱ ከአንድ ቅዱስ የሆነ አረጋዊ አባት ዘንድ መንኩሶ ታላቅ ገድል ተጋደለ ከዚያም በኋላ ሀምር ኖህ ወደ ምትባል በቂሳሪያ ወደ አለሽ ግራም ሄደ በዚያ እጅግ በጣም የበዛ ገድልን ተጋደለ። በጾም በጸሎት በስግደት በሌሊትና በማዕልት በመትጋት እየተጋደለ 67 ዓመት በኖረ ጊዜ የገድሉን ትሩፋት ወሬ በቦታው ሁሉ ተሰማ። እነሆ አንዲት በክፉ ስራዋና በዝሙቷ የታወቀች ኃጢአተኛ አመንዝራ ሴት ሰማች። ጽድቁንና ቅዱስናውን በመናገር የሚያመሰግኑትን እንዲህ አለቻቸው፣ እናንተ ታመሰግኑት አላችሁ እርሱ የሚኖረው በዱር ነው። የሴት ገጽ ከቶ አያይም። እኔን ቢያይ ድንግልናውን አጥፍቼ ቅድስናውን ባረከስኩት፣ ተመህቱንም ባፈረስኩት ነበር። እነሱ ግን ጥንክርናውን ስለሚያውቁ ተከራከሯት። ስለዚህም በመካከላቸው ክርክር ሆነ። ሂጂ፣ ከእኛ ጋራ በኃጢአት ብጥለው ምን ትሰጡኛላችሁ? አለቻቸውና ገንዘብ ሊሰጧት ተስማሙ። ያን ጊዜም ተነስታ ጌጦቿን ልብሶቿንና ሹቶዎቿን ያዘች። መልካም እጅግ ውብ ነበረች። ፊቷም ተ ተከናንባ ጨርቅ ለብሳ ወደ በዓቱ ሄደች። ልብሶቿንና ጌጦቿን ለብቻቸው በከረጢት አስራ ያዘች። ከበዓቱም ቅርብ በሆነ ቦታ ተሰውራ እስከሚመሽ ቆይታ የበዓቱን ደጃፍ አንኳኳች። አራዊትም እንዳይበሉኝ በውጭ አትተውኝ፣ እኔ መጻተኛ ነኝና መንገድም ተሳስቼ ወደዚህ ደረስኩ፣ አለቻቸው። ነርሱም በልቦ አስበው በውጭ ብተዋት አራዊት ይበላታል፣ ባስገባትም ስለ እርስዋ ጦር በእኔ ላይ ይነሳብኛል አለ። ከዚያም በኋላ ከፈተላት። በዚህች ቤት ውስጥ ትቷት ወደ ሌላ ቦታ ፈቀቅ አለ። እርሷ ግን ልብሶቿን ለብሳ ጌጦቿንም ተሸልማ ሽቶቿም ተቀብታ ወደ እርሱ ገባች ከእርሱ ጋርም እንድተኛ ፈልጋ ከዚህ ማንም የሚያይን የለም አለችው። ቅዱሱም የሰይጣን ማጥመጃ እንደሆነች አውቆ ጥቂት ታገሽኝ መንገድን እስክታይ፣ እግዚአብሔር የማንፈራ ከሆነ እንደኛ ያሉትን ሰዎች ላንፈራቸው ይገባናል አላት። ይህንንም ብሏት ከእርሷ ዘንድ ወጥቶ ታላቅ እሳትንም አንድዶ እግሩን ከውስጡ ጨመረ። ነፍሱንም የሲኦል እሳት የምትች ከሆነ ኃጢአት ስሪ አላት። በዘገየም ጊዜ ወደ እርሱ ሄደች፣ በእሳት ውስጥም እግሩን ሲያቃጥላ አይታ እጅግ ደነገጠች። ከእሳትም ውስጥ ጎትታ አወጣችው። ልቧም ወደ ንሳ ተመለሰ። ልብሶቿን እና ጌጦቿን ከላዩዋ አውጥታ ጣለች፣ ከእግሩም በታች ሰገደች። ስለ ነፍሷም ድነትም እንዲረዳት ለመነችው እርሱም ይህንን ዓለም ፍላጎቱም ሁሉ ኃላፊ እንደሆነ አስተማራትና የመክራት ልብም ያስደርጋት ጀመር እሷም በጨከነ ልብ ንስሐ ገባች ከዚያም በኋላ በአንድነት መኖር አግባብ አይደለም ብሎ ወደ ደናግል ገዳም ወሰዳት ተጠብቃትም ዘንድ እመምኔቷን አደራ አላት በቀረው እድሜውም በገለል ተጠምዳ እግዚአብሔርን አገለግለችው ወደ በጎ ሽምግልናን በደረሰች የመንፈስ ሀብትንም አድሮባት ብዙዎችን በሽተኞችን አዳነች። የከበረ አባ መርቲያኖስም ግን ሌላ ሴት እንዳያመጣበት ፈርቶ በባህር መካከል ወደ አለሽ ደሴት ገብቶ በዚያ የሚኖር ሆነ። አንድ ባለ ታንኳ የእጅ ስራውን እየሸጠ ምግብ ያመጣለት ነበረ። ከብዙ ዘመናት በኋላ መርከብ ተሰብራ ሰጠመች። አንዲት ሴትም በመርከብ ስባሪ ተጣብቃ አባ መትማኑስ ወደሚኖርበት ደሴት የባህሩ ማዕበል አደረሳት። ባያት ጊዜ ደነገጠ፣ አደነቀም። ከእርሷ ጋርም በአንድነት ስለመኖር አዘነ። እግዚአብሔርንም ቃል አስተምሮ የምንኩስናን ልብስ አለበሳት። ምግቧንም አዘጋጀና ለእኛ በአንድነት መኖር አግባብ አይደለም ማለት፣ ያን ጊዜም ደሴቱን ትቶ ላት ወደ ባህር ተወርውሮ ገባ። አንባሪውም ተሸክሞ ወደ የብሳ ወጣው። መቶ ስምንት አገሮችን እስቲ አዳርስ በአገሮቹ በአሉ ገዳማት ሁሉ በዚያች ቀን ጀምሮ የሚዞር ሆነ። በአንድ ቦታ እንዳይቀመጥ አስቦ ነው። ከዚያም በኋላ የረፍቱ ጊዜ እንደቀረበ አውቆ በበዓቱ ውስጥ ራሱን እስረኛ አደረገ። ኤጲስቆጶስም ተጠርቶ ከመጀመሪያ እስከ መጨረሻ ገድሉን ሁሉ ነገረው። ኤጲስቆጶስም ከጸጌው ገናነት የተነሳ አደነቀ። ከዚያም አስቀድሞ የእግዚአብሔር መላክ ለኤጲስቆጶሱ ስለ አባ መርቲያኖስ ስጋ እንዲአስብ ነግሮት ነበረ። ከዚያም በኋላ ነፍሱን ለእግዚአብሔር እጅ ግንቦት ሃያ አንድ ቀን ሰጠ። ኤጲስቆጶሱም በታላቅ ክብር ገንዞ ቀበረው። ያች ሴት ግን እስከ እረፍቷ ቀን ባለመርከብ የሚጎበኛት ሆነ። በአረፈችም ጊዜ ስጋዋ እንደ በረዶ ነጥቶ አገኛት። ስጋዋንም ወደ ሀገሩ ተሸክሞ ወስዶ ቀበራት። ለእግዚአብሔር ምስጋና ይሁን እኛንም በቅዱሱ በአባ መርቲያኖስና በቅድስና በበቃቸው ቅዱሳን ሴቶች ጸለት ይማረን። በረከታችሁም ከእኛ ጋር ተኖር፣ ለዘላ አለሙ አሚን። አባ አሮን ሶርያዊ። ለዚህ ቅዱስም የመፈወስ እና ድንቅ ታምራት ማድረግ ሀብት ተሰጥቶታል። ይኸውም እንግዶች ምንኩሳት ወደ እርሱ በመጡ ጊዜ የእርግብ ግልግሎችን አብስሎ አብስሉ አቀረበላቸው። ሥጋ አንበላም ባሉት ጊዜም በላያቸው አማትቦ እርግቦችን አድኖ እንዲበሩ አደረጋቸው። ደግሞ በተራራ ላይ ገዳም ሰራ። ውሃም ከተራራው በታች የራቀ ነበረ። በጸለይና እጁን በማተበ ጊዜ ስቦ ከተራራ ላይ አወጣው። በአንዲት ቀንም ሰይጣን በክፋት ሊያስጥለው ወደ እሱ መጣ። እርሱ ግን በላዩ ባአደረ መንፈስ ተንኮሉን አውቆ ና ወደ በዓቱ ግባ አለው። በገባ ጊዜም በላዩ ዋሻውን ደፈነው፣ ታላቅ የቋጥኝ ድንግያም ጫነበት። ሰይጣንም አፈረ። ደግሞም ሁለተኛ የአካ አገር ገዢ በሞተ ጊዜ በጸሎቱ አስነሳው። ደግሞም ውሃ የሚቀዳባቸውን አራት እንስራዎች በአንበሳ እየጫነ በመውሰድ አስር ዓመት ያህል ኖረ። ከዚያም በኋላ ግንቦት 21 ቀን ወደ ዘላለም ሕይወት ሄደ። በእግዚአብሔር ምስጋና ይሁን። እኛንም በከበረ በአባ አሮን ሶርያዊ ጸሎት የማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሚን። ምንጩ